ሰላም እንዴት አላችሁ? ወዳጆች እንዴት ከርማችሁ? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። እንኳን ደህና መጣችሁልኝ። እንግዲህ ያለ ነው የሜላት ለማ ቻናል ላይ ነው። በዚህ ቻናል ደግሞ አዲስ ቻናል ነው ታውቃላችሁ። የተለያየ ሀሳብ የምናነሳበት ለእኔ የጠቀመኝን ነገር ወደ እናንተ ይዤ የምመጣበት ቻናል ነው። እንደ መሆኑ መጠን ለዛሬ እንግዲህ ይበጃል ይሆናል ብዬ ይዤ መጣሁት ለእናንተ እንዴት በአንድ ልብስ በአንድ ፒስ በአንድ ክላሲክ ፒስ ማለት ነው፣ የተለያየ ቦታ መዘነጥ እንችላለን፣ ወይም ደግሞ ለተለያየ ጊዜ ልንለብስ እንችላለን የሚለው ነው። አዳንቴጅ የመጣት እንግዲህ ስፕሪንግ እንደመሆኑ መጠን ወይም ደግሞ ጸደይ እንደመሆኑ መጠን በውጭ ሀገር ታውቃላችሁ የምኖረው ግሪክ ነው። የመረጥኩት ለዛሬ ነጭ ሱሪ ነው። ይህንን ነጭ ክላሲክ ሱሪ እንዴት አድርጌ ለሾፒንግ፣ እንዴት አድርጌ ለጥሪ፣ እንዴት አድርጌ ለራት፣ ለምሳ፣ ለካፌ፣ ለኮክቴል ሊሆን ይችላል ለለብሶ ይችላል የሚለውን በቅደም ተከተል እናያለን። የመጀመሪያ እንግዲህ ሾፒንግ ሊሆን ይችላል፣ ሱፐርማርኬት ሊሆን ይችላል፣ ልጆች ከትምህርት ቤት ልናመጣ ሊሆን ይችላል። ስናደርግ ምንድነው የማድረገው መሰላችሁ? ኔ መጀመሪያ የምናደርገው ነገር ጫማ ነው የምንቀይረው፣ ጫማችንን እንቀይራለን እንደምታዩት ይሄን ቴለር ሱሪ እንደዚህ ጫማ ታረግበት ታውቃላችሁ። ያው ክላሲክ ፒስ ነው ይሄ። በጫማው ምክንያት እንግዲህ ሞደርን ክላሲክ ሆነ ማለት ነው። ስኒከር ኖርማል ሲምፕል ስኒከር ነው ያደረኩትኝ። ከዛ በኋላ እንደምናደርገው ሁል ቀን አክሰሰሪ ቤዚክ ነገር ምንም አይነት ልብስ እንልበስ አክሰሰሪ በጣም ነው የሚያሳምረው። በጣም ወደሆነ ሆነ ሌብል ነው ልብሳችንን ከፍ ያደርገው። መነፅር ሊሆን ይችላል፣ ኮፍያ ሊሆን ይችላል፣ ቀበቶ፣ ፖርሳ የመሳሰሉት። በደንብ አስተውለን ለአክሰሰሪዎች ቦታ ሰጥተን መግዛት መቻል አለብን። ከዛ በኋላ እናደርጋለው ስፕሪንግ ነው ነገር ያችኋለሁ። ከዛ ትሬንች ኮታችንን ጣል እናደርጋለን ኢንኬዝ ደግሞ ሊበርደን ይችል ይሆናል። ስለዚህ ያላችሁን ከሽሚር ሹራብ ሊሆን ይችላል፣ የግድ ከሽሚር መሆን የለበትም። ውልም ከሆነ በደንብ የተባዘተ በደንብ የተደበደበ ከሆነ አዝማሻዝ እንዲህ የሚድበለበል ነገር አይኑሮው እንጂ የመጨረሻ በጣም የሚያሳምር ነገር ነው። ከዛ በኋላ ከዛ መነጽራችን እንደዚህ እናደርጋለን። ምንድን ነው የሆነ የቀረን ቦርሳ፣ ቦርሳችን እንይዛለን። ታያችኋል። በእንደዚህ አይነት መልኩ በጣም ቆንጆ ሞደርን በክላሲክ ፒስ የሚያምር ጥንቅቅ ያለ ጥሩ አለባበስ ኖረን ማለት ነው። ይሄ የኔ ሀሳብ ነው። ትምህርት ቤት ልጆች ለማምጣት ሊሆን ይችላል ሱፐር ማርኬት ሊሆን ይችላል። ከጓደኞቻችሁ ጋር ወክ ልታደርጉ ይችላላችሁ። ከካፌ ምናምን ስትመለሱ ወይ የሆነ ቦታ ልትሄዱ ይችላላችሁ። ብቻ ለማንኛውም ቦታ የማያሳጣ ቆንጆ ጥንቅቅ ያለ ሪላክስ የሚያደርግ አለባበስ ነው ብዬ አስባለሁ። በዚህ መልኩ እንግዲህ እኔ ማሽ ኤንድ ሚክስ አድርጌያለሁ። እናንተን ደግሞ ሀሳብ ኮመንት ላይ አስቀምጡልኝ። ሁለተኛው አለባበስ ሁለተኛው አለባበስ እንግዲህ እንደምታዩት እንደዚህ ክሮፕኮት ስዌድ ነው ያደረኩት ማለት ነው ስዌድ እንግዲህ በፊትም የነበረ ነገር ነው። አዲስ ነገር አይደለም፣ ሌዘር ወይም ስዌት፣ ነገር ግን በዚህ ዓመት ትሬንድ ሆኖ መጥቷል። እንግዲህ ክላሲክ ፒስ ሲኖራችሁ ማለት ነው የግድ ክሮፕ መሆን የለበትም። ረጅም ኮት ሊሆን ይችላል፣ ኖርማል ሬጉላር ኮት ሊሆን ይችላል። ነገር ግን ምን እንደመሰላችሁ ለረጅም ጊዜ ልትጠቀሙ ትችላላችሁ። ያላችሁን ብቻ እንደገና ፋሽን ሲሆን አወጥታችሁ መልበስ ነው እንጂ በደንብ ቆንጆ ነገር ከገዛችሁ የክላሲክ ልብስ ጥቅሙ እሱ ነው ማለት ነው። ዋናው ኳሊቲ ማቴሪያል መርጣችሁ ከገዛችሁ። ስዌድ ስትገዙ በተቻለ መጠን ሌዘር ቢሆን ምንም ጥያቄ የለው፣ ለረጅም ጊዜ ያገለግላል። እናታችሁ ከተጠቀመችበት ቆይቶ ደግሞ አመቱ ምናምን አልፎ እናንተ የምትጠቀሙበት አጋጣሚ ይኖራል እና ዋናው ቁም ነገሩ ቆንጆ ኳሊቲ ፒስ መግዛት ነው። ስለዚህ ይህን መልበስ የፈለግኩት እኛ አሁን ለምሳሌ ቀን ላይ ከጓደኞቻችሁ ጋር ለኮክቴል ሊሆን ሻል፣ ጠዋት አካባቢ ልትወጡ ይቻላችሁ፣ ለምሳሌ ሊሆን ይችላል፣ ምሳሌ ትበሉ ይቻላችሁ። ስለዚህ ይታያቸዋል ጫማ ቀየርኩኝ። ኖርማል ነጭ ሉፈር የተጠቀምኩትኝ። ከዛ በኋላ ፖርሳን የቅድሙን የነበረውን ይዛለሁ። ከፈለግኩኝ ይህንኑ እንደዚህ አርገ ይዛለሁ። ካልፈለግኩኝ ደግሞ አይ ትንሽ ጠንቀቅ ማለት እፈልጋለሁ ብዬ የምል ከሆነ ይህንን እንደዚህ አወጣና በእንደዚህ አይነት መልኩ በኋላ በነገራችን ላይ ባዶ ነው ለእናንተ ለማሳየ ስለሆነ ማለት ነው። እንደዚህ አርጋችሁ በሰንሰለት መጠቀም ትችላላችሁ። ከዛ መነጽራችሁን ስታደርጉበት ኮምፕሌ ኮንካሴ የሆነ አለባበስ ይሰጣችኋል ማለት ነው። ይሄ ሰንሰለቱን ማውጣታችሁ በጣም እዚ ላይ ሌላ ዲዛይን ወርቅማ ምናምን ስለሌለው የማታ ያስመስልብናል ብላችሁ እንዳትፈሩ። በጣም የሚያምርና የሆነ ቁም ነገር ቦታ ደርሳችሁ የመጣችሁ ወይም ደግሞ ለቁም ነገር የሚሆን አለባበስ ነው እና በእንደዚህ አይነት መልኩ ደግሞ ክሮብ ኮታችሁንም፣ ስዌዳችሁንም ወይም ደግሞ ሌላም አይነት እንደዚህ ኒ ክሮብ ኮፕ ካላችሁ ወይም ደግሞ ሌላ ኮት ነገርም ካላችሁ ለቀን ሊሆናችሁ ይችላል። እና እኔ ለዛሬ በስዌድ ስለንት ስላልኩት ነው ስለማርች ስላረኩት ነው እንጂ እናንተ በፈለጋችሁት አይነት ነገር መጠቀም ትችላላችሁ ማለት ነው። ኢቭን በጣም ፀሐይ ከሆነም አሁን እንግዲህ ያው ማርች ስለሆነ ነው እንጂ ሆነ ግንቦት አካባቢ ሲሆን ማለት ነው በሸሚዝ ብቻ ማርጋችሁ ቆንጆ የስፕሪንግ ሉክ ልታገኙ ትችላላችሁ። በእንደዚህ አይነት መልኩ የግድ ሂል ማድረግ አይጠበቅባችሁም። በቀን ሴት ጓደኞቻችሁ ጋር ስትሄዱ ለኮክቴል ከሆነ የወጣችሁት የሆነ ወክ ነገር ታደርጋላችሁ እዛው አካባቢ አይነት ነገር እና ለዛ እንግዲህ ፍላት ጫማ ማርጋችሁ ዝንጥ ማድረግ ትችላላችሁ። ብዙ ጊዜ የተገነዘብኩት እኔ በእኛ በሀበሻ ኮሚኒቲ በጣም ነው ሂል የምንጠቀመው፣ ለምን እንደሆነ አላውቅም። እኔ ደግሞ ሂል ደስ ይለኛል፣ ግን በተቻለ መጠን እንደ ማታ ምናምን ካልሆነ በስተቀረ ይሄ ቀን በጣም የማዘውትረው ነገር አይደለም እና እናንተም እንግዲህ በጣም ኮንፈርተብል ሆናችሁ ለመራመድ እንዲያመቻችሁ በፍላታችሁም እንደዚህ መዘነጥ ትችላላችሁ ማለት ነው። ሶስተኛው ደግሞ እንደምታዩት በውሃ ሰማያዊ ሸሚዝ ነው ማች ያረኩትኝ። ለቢሮ ነው እንግዲህ ውሃ ሰማያዊ ሸሚዝ፣ ነጭ ሸሚዝ ቢሮ ላይ በጣም የተለመደ ነው አለ። ስለዚህ ውሃ ሰማያዊ ሸሚዝ ነው እኔ የመረጥኩትኝ። ነጭ ሱሪ ስለሆነ ነጭ በነጭ አድርጌ ደመቅመቅ እንዳልል እንግዲህ በእንደዚህ መልኩ በውሃ ሰማያዊ ሲሆን ሰበር ስለሚያደርገው ከለሩንም ማለት ነው። ለቢሮ በጣም አሪፍ ነው ብዬ አስባለሁ። በምንድን ነው መሰራችሁ ልለብስ ያሰብኩት በእንደዚህ አይነት ስኩዌር ኮት ይሄ ስኩዌር ኮት ሁላችሁም ታውቁታላችሁ ብዬ አስባለሁ። ከ50 ከ60 ዓመት በፊት እንድን ነው የነበረ አይነት ኮት ነው በጣም ክላሲክ ፒስ ነው። የተለያዩ አይነት ብራንዶች ያወጡታል ከነ በርበሪ፣ ራልፍ ሎረን ጀምሮ ዛራ ብትሉ ማንጎ፣ ማክሲሞ ዲዩቲ ኤች ኤን ዲ ኤም በተለይ በተለይ መጨረሻዎቹን አምስት እና ስድስት ዓመት እንግዲህ በየአመቱ ትሬንድ ሆኖ በጣም ገበያ ላይ የምናየው ነገር ነው እና እንደዚህ አይነት አንድ ፒስ ካላችሁ እንግዲህ የተለያየ ቦታ ልትለብሱ ትችላላችሁ። በጣም ቆንጆ ክላሲክ ፒስ ነው። ለማታ ሊሆን ይችላል ስትወጡ ራት ምናምን፣ ቀን ላይ ሊሆን ይችላል ወቅት ስታረጉ ከፈለጋችሁ፣ ለቢሮ ሊሆን ይችላል። ዋና ቁም ነገሩ ከምን ጋር ነው የምለብሰው የሚለውን ነገር ጠንቅቆ ማወቅ ነው። በእንደዚህ አይነት መልኩ እኔ ማች አድርጌዋለሁ። ምን እናደርጋለን መሰላችሁ እዚህ ጋር ሳንረሳ፣ እዚህ ጋር እስቴት ጋር ያለው ይታያችኋል። ይሄኛውን ቻንኪን ኔክለስ እቀይረዋለሁ፣ ምክንያቱም በጣም ሞደርን ስለሆነ። እንደዚህ አይነት ሲምፕል የአንገት ሀብል አረግና የሆነች ጥንቅቅ ያለች ድርብብ ያለች ሴት አይነት ሉክ እንዲሰጠኝ፣ የቢሮ አይነት ሉክ እንዲሰጠኝ አደርጋለሁ ማለት ነው። ከዛ ይታያችኋል እንደዚህ ከለበስኩኝ በኋላ እንደዚህ አይነት ተለቅ ያለ ፖርሳ ይይዛለሁኝ እንግዲህ ውስጡ ላፕቶፕ ይሆን ይኖራል አጀንዳ ይኖራል፣ የተለያየ ፋይል ይኖራል። ለዛ ተለቅ ያለ ቦርሳ እይዛለሁ ማለት ነው። ግን እመኑኝ እመኑኝ ምሳቃ ልከትበት አይደለም። በጣም ብዙ ሰው የሚመስለው ትልቅ ቦርሳ ሲያዝ የሆነ ምሳቃ አንዳንድ ሰው ደግሞ ካፖርት ምናምን ጃኬት ከቶ ውጥርጥር አድርጎ ነው የሚሄደው። እና የእውነት በተለይ በተለይ ምሳቃ ቦርሳ በጣም ቆሻሻ ነገር ነው። እጃችን በጣም በተለያየ ሰዓት የምንገባበት የምንወጣበት፣ መታጠብ የማይችል ነገር ነው እና የፈለገ ብናጸዳውም ምሳቃ እዚ ውስጥ ማትከቱ ብዬላለሁኝ ና ምሳቃ ለብቻ ዘንቢል ብትይዙ የተሻለ ነው። እና ትልቅ ቦርሳ መያዝ ብዙ ብዙ ጊዜ ለኦፊስ ሰራተኞች የምሳቂ መያዣ አድርገው ይጠቀሙታል። ና ያ ደግሞ ልክ ነው ብዬ አላስብም። ከዛ በኋላ እንደዚህ መነጽራችን እናደርጋለን። ከዛ ቆንጆ ጥንቀቅ ያለች የቢሮ ሰራተኛ ሎክ ሰጥቶኛል ብዬ አስባለሁ። እናንተም እንግዲህ በእንደዚህ ያት መልኩ መጠቀም ትችላላችሁ። አሁን ወደ አራተኛው እንሄዳለን። አራተኛዋ ልክነኛ አራተኛ አራተኛው ደግሞ ለእራት ሊታርግ እናደርገዋለን የሚለውን ነው የምናየው አራተኛው ደግሞ እንግዲህ እንደዚህ በሲልክ ቬዥ ወይም ነጣ ባለ ምንድነው ሻምፓኝ ከለር ሸሚዝ ለማታ ብዬን ያሰብኩትኝ። አሁን ምንድነው ስሙ አክሰሪያችንን እንቀይራለን። ቀበቷችንን ማታ እንደመሆኑ መጠን እንደዚህ ትንሽ ደመቅመቅ የሚያረግ የሚያደረግ አክሰሪ እንጠቀማለን። እንደዚህ ከዛ ደመቅ የሚያደረግ ጆሮጌጥ እንጠቀማለን። በተቻለ መጠን ቻንኪ ቢሆን ተለቅ ያለ ነገር ቢሆን አሪፍ ነው። ተል እንደዚህ የአንገት ሀብላችን አንቀይራትም። በጣም ብዘት እንዳለ አንዳንድ ጊዜ እዚህጋ ትልቅዬ እዚህጋ ትልቅ ካደረግን እንግዲህ የሆነ ዘብረቅረቅ ነው የምንለው እና እንደዚ አይነት ነገር እንዳይከሰት አናደርግም። ሰዓታችን እናወልቃለን ማታ ሲወጣ አይደረግም ከሚባሉ ነገሮች አንዱ ሰዓት ነው። እንግዲህ ሰዓት ሳናይ እንደፈለግን ኤንጆይ እንድናደርግ ማለት ነው። ስለዚህ ስታይሊስቶቹ እንደሚሉን ክልክል ነው። በተቻለ መጠን ሰዓታችን እናወልቅና አብሮ ሊሄድ ይችላል ብለን የምናስበውን ብራሴት ነገር ካላችሁ ታደርጋላችሁ። ታያችኋል። እንደዚህ አረኩኝ። አሁን የቀረኝ ጫማ ነው። ጫማችንን ካረግን በኋላ እንደዚህ ታይቸዋል። ኮታችንን እናደርጋለን። ከዛ በኋላ በእንደዚህ አይነት መልኩ የምንጠራበት ቦታ ወይም ደግሞ ማታችንን ሞቅ ደመቅ አድርገን እንደዚህ ለብሰን መሄድ እንችላለን ማለት ነው። በጣም እንደምትወዱት ተስፋ አረጋለሁ። በጣም አሪፍ ነው ብዬ አስባለሁ። አይ ሜልዬ በጣም ድምቅምቅ አለ። በጣም እንደ ድሬስ ኮድ የሄድን አይነት ነገር የተጠራነ ከእራስ መሰልሽው። ኖርማል ደግሞ ዝም ብለን ስንወጣ ከባለቤታችን ጋር ሊሆን ይችላል፣ ከሰንበዲ ጋር ሊሆን ይችላል። ስንወጣ ትንሽ ቀስቀስ አርገው በጣም ወደላይ አወጣሽው የምትሉ ደግሞ ከሆነ ይሄንን እንኮታችሁን ታወልቁና አንዳንድ ነገሮችን እንቀይራለን። እዛ እንደዚ እንዳላችሁ በወርቅማ አቀበቷችሁ። ከዛ በኋላ ኮርሳችሁን ብቻ በመቀየር ከፈለጋችሁ በሰንሰለት ማድረግ ትችላላችሁ። ከፈለጋችሁ ደግሞ እንደዚህ በመያዝ ፎርሳችሁን የመጨረሻ ቆንጆ ሉክ ልታገኙ ትችላላችሁ። ከፋይ መሆኑን አትፍሩ። እርግጥ ነው ዊንተር ላይ ነው ከፋይ፣ ግን ደግሞ ስፕሪንግ ስለሆነ ማታ ማታ ስለሚበርድ በከፋይ ማረግ ትችላላችሁና በእንደዚህ አይነት መልኩ ደግሞ የቀድሙ ነጩን አለባበሳችንን እንደዛ በረቀቀቅ ብለን ያለውን ትንሽ ሰበር አድርገን ደግሞ ትንሽ ቀዝ ቀዝ አድርገን በእንደዚህ አይነት መልኩ ማረግ ትችላላችሁ። እንግዲህ ለእኔ እንግዲህ ለዛሬ የነበረኝ አምስቱ አለባበስ ይሄን ይመስል ነበረ። በአንድ ነጭ ሱሪ እንግዲህ የተለያየ አይነት አለባበስ መልበስ ትችላላችሁ። ይወት ለመናገር ትክክል ነው ብዬ አላስብም። እኔ ፋሽን በመጣ ቁጥር እየሮጥን እየሮጥን በቃ የሆነ የፋሽን አድናቂ እና በጣም ገንዘብ አባካኝ ነው የምንሆነውና እኔ ከተወሰነ ዓመት ወዲህ ማለት ነው ከአምስት ከስድስት ዓመት ወዲህ በጣም የጠቀመኝ አለባበስ የተወሰኑ ቁምሳጥን ውስጥ ቤዚክ ፒስ የሚላቸው ማለት ጥቁር ሱሪ ሊሆን ይችላል፣ ነጭ ሱሪ፣ ግሬ ምናምን ነጭ ሸሚዝ፣ ነጭ ቲሸርት ሊሆን ይችላል እነሱ አይነት ነገርን አድርጌ ከዛ በኋላ ፋሽን የሆነ ትሬንድ ነገር ሲመጣ ማለት ነው፣ ብዙ ኪስ በማይጎዳ መልኩ ሄድ ብላችሁ ይኖ ሴት ናችሁ ወጣት ናችሁ ያምራችኋል። እንዲሁም ደግሞ በጣም ኦልድ ስታይልም ደግሞ መሆን የለብንም አይደለ? ስታይሊስቶቹ እንደሚሉ ማለት ነው 8 ክላሲክ ፒስ አርጋችሁ ቤዚክ ፒስ አርጋችሁ በዛ በኋላ ሀያ ፐርሰንት እንደዚህ ለቀም ለቀም ማርጋችሁ እንግዲህ ከዘመኑ ጋር ጊዜውን ያዋጀ አለባበስ ቆንጆ አለባበስ ይኖራችኋል ማለት ነው እና ይሄን የተጠቀመ ነገር እናንተ የምትጠቀሙበት የሆነት ሆነት በጣም ነው የምትደሰቱበት። በጣም ቴንክፉል እንደምትሆኑም ተስፋ አደርጋለሁ። የሆነት ነው የምላችሁ ፋሽን አንከተልም አታለም እንደነገርኳችሁ ማለት ነው ግን የሆነ በቃ ረጅም ዓመት የሚለበሱ ክላሲክ ፒሶች ሊኖራችሁ ይገባል። ኢቭን የእናታችሁን እንኳን ማድረግ ትችላላችሁ። በቃ እናንተ እንዴት ማችና ሚክስ ማድረግ ከቻላችሁ እናታችሁ ለብሰው የነበሩትን ልብስ እናንተ ደግማችሁ የሆነ ጉርድ ቀሚስ ሊሆን ይችላል፣ ማክሲ ስከርት፣ በቃ የተለያየ ነገር ሊሆን ይችላል፣ ብቻ ልትጠቀሙበት ትችላላችሁ። እና በተቻለ መጠን ክላሲክ ፒስ ሊኖራችሁ ብዬ እላለሁኝ። እንደ እኔ ደግሞ ነጭ ሱሪያችሁን በእንደዚህ ዓይነት መንገድ መልበስ ትችላላችሁ። ጥቁር ሊሆን ይችላል ናም ጅንስ ሊሆን ይችላል፣ የተለያየ ሊሆን ይችላል ብቻ በእንደዚህ አይነት መልኩ እየቀያየራችሁ ቆንጆ የምትፈልጉት አይነት ሉክ ማግኘት ይችላላችሁ። እንግዲህ ለዛሬ የነበረኝ ቪዲዮ ይሄንን ይመስል ነበረ። አዲስ ናቸው፣ ቻናሌ ቻናሌን ሰብስክራይብ እያደርጋችሁ ቻናሌ ቤተሰብ ሁኑ። ይሄን ደግሞ ፕሮግራም ከወደዳችሁ ይገባሻል ብላችሁ የምትሉ ከሆነ በላይ ፍቅራችሁን ግለጹ፣ አስተያየታችሁን ጻፉልኝ። እንደ ሁሉ ጊዜውም በተረፈ እስከሚቀጥለው ሳምንት ድረስ ሰላም ሁልኝ። ባይ ባይ።